አስቸኳይ የተባለ የጥንቃቄ ምልክትና እንዲሁም ደግሞ የአዲሱ የበሽታ መንስኤ በይፋ ታውቋል። የተመሳሳይ ጾታ ግንኙነት አነጋጋሪው ክስተት፣ አዲሱ ወረርሽኝ፣ ማንም ያልጠበቀው ክስተት፣ የሴቶች እግር ኳስ መበላሸት በቪዲዮ ሰላም ሰላም፣ ውዲያ ዩቲዩብ ተመልካቾቼ፣ ዛሬም ደሞ በዩቲዩብ ቪዲዮ ወደና ተተመልሽ የመጣለሁ። ለምን ደም ታረጉት የቪዲዮ የመረጃ ለብዙ ሰዎች እንደርስ ላይክ ና ሼር በማድረግ እንጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅተና አዳዲስ መረጃ ሀገራችን ኢትዮጵያን ተዋሕዶ ሃይማኖታችንን በተመለከተ ዛሬም ወቅተና አዳዲስ መረጃዎችን ወደ እናንተ እናደርስ ዝግታችንን ጨርሰን መተናል። እስከ መጨረሻው ድረስ እንድትከታተሉን በሉል እግዚአብሔር ስም ጠይቃለሁ። እንግዲህ አባቶቻችን የተለያየ ቦታ ላይ ሆነው ያስተላለፉት መልእክት አለ። እንደዚሁም የሚያሪሽ ግድ ያሁንም ይቁም እየተባለ ይገኛል። እንደዚሁም ደግሞ በሴቶች እግር ኳስ ምክንያት እንግዲህ ብዙ ነገሮች እንዳሉ እየተመለከተን እንገኛለን። የግብረ ሰዶሚያነት እንደተበረከተ እንደተሳፋ እየተመለከተን እንገኛለን። የሴት ለሴት የጾታዊ ግንኙነት ም እንዳሉ በግልጽ በይፋ እየተመለከትን በቪዲዮ በማስረጃ እየወጣ እንደሚገኝበት ሰዓት እየተመለከትን እንገኛለን። ኳሳችን ከመሞት አልፎ ደግሞ ሌላም ደረጃ እየደረሰ እንደሆነ በዚህ አጋጣሚ ልነግራችሁ ወዳለው እየደረሰም ያለበት መንገድ አለና ብዙ ጋዜጠኞች እያወጡት ያለ እያጋሩት ያለ መረጃ አለ። ሴት ለሴቶች እንግዲህ በጣም አላስፈላጊ ነገሮች እየተከሰቱ ይገኛሉ ማለት ነው ሀገራችን ኢትዮጵያን የማይወክል እምነታችንን ተዋህዶ ሃይማኖታችንን የሚያሰድቡ የተለያዩ ነገሮች እየተበራከቱ ይገኛሉ። በእነሱን በጥልቀት የምንመለከት ይሆናል። እነዚሁም ደግሞ አዲሱ ወረርሽኝ እንግዲህ ሀዋሳ ክልል ላይ እንግዲህ ከጂን ካመጣው ሀዋሳ ክልል ላይ ሲታከሙ የነበሩ አራት ሰዎች እንግዲህ ከአራቱ ሁለቱ ሰዎች መሞታቸው በዚያ አጋጣሚ ይፋ ሆኗል። ማለት ነው እግዚአብሔር አምላክ እንግዲህ ከነዚህ አይነት መቅሰፍት ከሆነ በሽታ እግዚአብሔር አምላክ ጠብቃችሁ ባላችሁበት ለማለት ፈልጋለሁ። እንግዲህ ዛሬ ደግሞ እናታችን ቅድስት አርሴማ ነች የጅሩ አርሴማ የስሪንቋ የአርቶ አርሴማ ነች እና እንኳን አደረሳችሁ ለማለት ፈልጋለሁ። አንደ በትንስ ጭኝ እመሰክራለሁ በሶስት ፍሬ ቆሎ ስታድኝ እያየሁ ነግሬሽ ነበረ ሚስጥሬን በሙሉ አላሳፈርሽኝም ተፈታልኝ ሁሉ ለማለት የጅሩ አርሴማ ታብቃችሁ ሁላችሁንም። አሜን አሜን እያላችሁ ኮሜንት ላይ አጥልቅ አጥልቅልቁት። እነዚህ እና የተለያዩ የራስ ጉዳዮችን በተመለከተ ዛሬም ወደ እናንተ ደርሰናል ማለት ነው። እስከ መጨረሻው ድረስ ተከታተሉ ወደ ቪዲዮቹ። በጣም የሚያስገርመው ነገር አዋሳ ላይ የሆነ አንድ ኬዝ ልንገር። አዋሳ ላይ አምና ፕሪሚየር ሊግ ወዛ ነበር የነበረው አይደል ያ የተለያዩ ክለብ ተጫዋቾች ናቸው እነዚህ ተጫዋቾች። ሆቴል አላቸው ሁሉ ነገር ተሟልቶላቸው ነው እዛ ሐዋሳ የሚቀመጡት ክለቦቹ ኢትዮጵያ ንግድ ባንክም መቻልም ሐዋሳም ሁሉም ክለቦች ሁሉ ነገር አሟልቶ ነው የሚያስቀምጧቸው። መጥፎ ተግባር ለመፈጸም ሲሉ ቤት ተከራይተው አምስት፣ ስድስት፣ ሰባት ሆኖ እስከ አስርም ሆኖ ቤት ተከራይተው ይህንን ተግባር ለመፈጸም ከየኪሳቸው ገንዘብ አዋጥተው በየሰዓት እየተቀያየሩ እንደሚገቡ ጭምር በጣም በቃል በቃል የተናገረች ድምፅ አለ። እነሱ ሁሉ እኔ እኔው በጣም ይዘገንናል። ግርምን እያወሯት ነበር ስመጣ እና ምን አለ የመሰለ ግርምሽ። አንድ አሰልጣኝ ደወለልኛል እና ያው ስሙ ይቅርና እንደዚህ አይነት እኩይ ተግባር ላይ የሚሳተፉ ተጫዋቾች አሉ ብዙ ጊዜ ሴት ተጫዋቾች ከካምፕ እንዲወጡ አይፈቀድም። እና ሙሉ የሙሉ ጊዜያቸው ካምፕ ውስጥ ነው እና በዛ ምክንያት የመነጨ ይመስለኛል የሚል ሀሳብ አጋራኛል። ከንፈር ለከንፈር ይሳሳማሉ። ገና ከትሬኒንግ እንደመጡ ቁምጣቸውን እንኳን ሳይቀይሩ በደበዘዘው መብራት ውስጥ ኮሪደር ላይ ከንፈር ለከንፈር ይሳሳማሉ። ሾክ ሆኜ በቀጥታ የሄድኩት ወደ ሪሴፕሽን ነበር። ሪሴፕሽኗ እነሱ ብቻ ሳይሆን በጣም ብዙ ጥንድ ሴቶች አሉ። የሆቴሉ ግማሽ አልካ አይተኛበትም ጥንድ ጥንድ ሆነው ነው የሚያድሩት። አንዷ ፍሬሽ ኳስ ተጫዋች እንደዚሁ ሲዳሩ አይታ እንዳንተ ደንግጣ ነግራን ታውቃለች። ለአሰልጣኞቹም ነግራናቸዋል፣ ግን መፍትሄ የለውም አለችን እኔም በማግስቱ እነሱ ካሉበት ፍሎር ወርጄ ግራው እንዲያስኩኝ፣ ጉዳዩ ስር የሰደደ ቢሆንም ለመናገር በተለይ ንጹሃኑን ኳስ ተጫዋቾች ስለሚጎዳ በብዙሃኑ ዝም የተባለ ጉዳይ ነውና ዝም አልኳል። እና እንዲህ አይነት ነገር እያያችሁ ዝም ነው የምትሉት? ወንዴ ብርሃኑም አንተም ዝም ብለሃል። እንዳንተ አይነት ወንድም ዝም ሲል አላቅም። ዝም ነው የምትሉት ማለት ነው ሁላችሁ እና ልጆቻቸው ኃጢያት ሲሰሩ ክፉ ሲሰሩ ዝምንም የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ነው የተንሰራፋው። በከፍተኛ መደባበቅ አያስፈልግም። ይሄ በሃይማኖትም በሀገራችን ሕግም የተወገዘ የተከለከለ ነገር ላይ ነው እየተፈጠረ ያለው። በዛ ላይ ገና ጀማሪ እግር ኳስ ተጫዋቾች ጭምርን ወደዚያ ያን ነገር ነባሮቹ እየሳቡ እየከተቷቸው ነው። ትውልድ እየተበላሸ ነው፣ አደጋ ውስጥ እየገባ ነው። ይሄ መታረም አለበት ትንሽ እናንሳው፣ ሶፍዬ ይሄንን ጉዳይ። አይ ትንሽ አይደለም በደንብ ነው የምናነሳው ግርምዬ ግርሜዬ ድምጾችም አሉን ድምጾችንም እንለቃለን። ያው ግርምዬ፣ ረጅም ጊዜ በዚህ ጉዳይ ላይ ረጅም ጊዜ ስንሰራ ነው የቆየ ነው። በነገራችን ላይ ምስጋና በተለየ መንገድ ግርምሾም እንዳመሰገንከው፣ ምን ያህልን ምን ያህል ጌታቸው ጅቦን ከልብ እናመሰግናለን። ብዙ መረጃዎችን በመስጠት ብዙ መረጃዎችን በማቀበልና የተለያዩ የስለላይ የሚመስሉ ተግባሮችን በመስራት ጭምር በጣም ጠንካራ ስራ መስራት የቻለ ነው። ይሄ ይሄ ፕሮግራም ወደ አየር ላይ እንዲወጣ አንዱ ምክንያት ነው እና በጣም ከልብ እናመሰግናለን ይህንን በማድረጉ። ይህንን ነገር እንግዲህ ብዙዎች ይደባብቁታል፣ ብዙዎች አይቶ እንዳላዩ ያልፉታል። ግን በተደበቀ ቁጥር እየበዛ ነው፣ እንዳሸዋ እየጨመረ ነው ያለው። ስለዚህ በአስቸኳይ መቆሚያ መኖር አለበት የሚል አቋም በማያ ሲዲ ስፖርት ነገሩን ከስር መሰረቱ በማጥራት በኢንቨስቲጌሽን መንገድም ስራዎችን በመስራት ይህን ፕሮግራም ይዞ ለመቅረብ ለመቅረብ ተገዷል። ይሄ እንግዲህ ትውልድ የሚያበላሽ የነገ ትውልድ አሁን ትሰማለ፣ ግርምዬ የሚለቃቸውን ድምፆች የቀድሞ ተጫዋቾች እነ ህይወት ደንጊሶ፣ እናት ልጅ አልባ ማድረግ ምን አይነት መጥፎ ስሜት እንደሚሰጥ አስቡት እያለች ነው ስትናገር የነበረው። እና የመጀመሪያውን ድምፅ እንዳሰማ ግርምሾ ፍቀድልኝ። ይቻላል። በነገራችን ላይ ስማቸውን አሁንም እንዲታረሙ አሁንም እንዲታረሙ ስማቸውን ሆን ብለን ጢን ጢን የሚለው ስማቸው እንዳይጠራ ነው ያደረግነው። ሆን ብለን ነው ስማቸው እንዲጠራ ያደረግ ነው። ግን ያው እንደው ይበልጥ ህይወታቸው እንዳይበላሽ ይበልጥ ደግሞ ሌላ ጣጣ ውስጥ እንዳይገቡ በማሰብ ስማቸውን ጢን ጢን በሚለው የደበቅ ነው። ስም ስም ሲጠራ ነው። ልጅቷ ስም ትጠራለች። ስም ስለዚህ ስም እንዳይነሳ ማለት ነው። እከሌ ከእከሌ ጋር ግንኙነት ነበር። በጣም ታዋቂ የኢትዮጵያ ብሔራዊ ቡድን ተጫዋቾች ስማቸው ቢጠራ የሚያስደነግጣችሁ ሰዎች ናቸው ያሉት እና የኢትዮጵያ ብሔራዊ ቡድን ተጫዋቾች በብዛት የኢትዮጵያ ብሔራዊ ቡድን ተጫዋቾች ናቸው። በጣም ብዙ የምናቃችሁ የምናከብራችሁ ሴቶች አሉበት እዚህ ውስጥ እና ይሄ በትልቁ ጥያቄ የሚያስነሳ ነው። ዞሮ ዞሮ እኛ ግን እስቲ ለአሁኑ በተወሰነ መንገድ፣ ይህም ፕሮግራም ገና ይቀጥላል። የማይቆም ከሆነ ገና የሚወጡ ቪዲዮዎች ሌሎች ድምፆችም ይኖራሉ። ሌሎችንም ግን አሁን ቢያንስ ማስደንገጫ የሚሆን በቂ ማስረጃዎችን ለማቅረብ እንሞክራለን። ፍሬን እንዲይዙ ማለት ነው፣ ፍሬን ይዘው እንዲታረሙ ወዴት ነው እየሄድን ያለ ነው የሚለውን ቆመኖ እንዲያገናዝ ክርስቲያኑም ወደ ቤተ ክርስቲያን፣ ሙስሊም ከሆኑ ወደ መስጊድ ሂደው ይቅርታ ጠይቀው ፈጣሪያቸውን ተጸጽተው ንሳ ገብተው በየሃይማኖታቸው ወደ ትክክለኛው መንገድ እንዲመጡ ለማድረግ ነው ዋናው የዚህ ፕሮግራም ዋነኛ ዓላማ። ከቀጠለ ግን አሁንም ስም ወደ ማጋለጥ ቪዲዮቸውን ወደ መልቀቅና መሰል ነገሮች ልንሄድ እንችላለን። የመጠንቅ አለባቸው የመጀመሪያው ስራችን ነው። ይችን ድምፅ አድማጮች እንዲያረምጡት እጋብዛለሁ። ሴት ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል? እዚህ ውስጥ ከማን ከማን ጋር አድርገሻል? እኔ ያው ብዙ ጊዜ ያሳለፍኩት ከተቀጠሉ ግንኙነት ነበረኝ። አሁን መቻል እያለችኝ። ከማን ጋር መቻል? መቻል ነበረች። ነበረች ሐዋሳ ነበረች። ሐዋሳ እያለችም መቻል እያለች መቻል እያለች በቃ፣ ሴት ለሴት ግንኙነት ትተዋወቃላችሁ ማለት ነው። አሁን አንቺ እዚህ ነገር ውስጥ አለሽበት የለውበት። ምንድን ነው አላማሽ? አላማ እኔ ከዚህ ሕይወት መውጣት ነበር። በእናንተ እርዳታ አሁን ከዚህ ሕይወት ወጥቻለሁ። ሰላማዊ ሕይወት እየኖሩ ነው። እነሱም ከዚህ ሕይወት እንዲወጡ ነው የምንፈልገው። ከልብ አመሰግናለሁ። እንደሰማችሁት ነው ግርምዬ ግልጽ ነው አረለ፣ ስማቸውን ላለማውጣት ነው አው የተደበቀው ፓርት ስማቸው ነው ስማቸው ጢን ጢን የሚለው ስማቸው ነው። አውቀን ነው የብሔራዊ ቡድን ተጫዋቾች ናቸው ስማቸው የተጣሩት እና ለዛ ነው ይሄን ነገር ማድረግ የመረጥ ነው። እና ወደፊት ግን እናወጣዋለን። በዚህም የማይቆም ከሆነ ወደፊት በደንብ የምናወጣው ነው የሚሆነው እና እጅግ የሚያሳፍርና የሚያሳስብ ነው ይሄ ጉዳይ። ምክንያቱም ቅድም ግርምሾ አንስተዋል፣ አንደኛ ከባህላችን አንፃር ከሃይማኖት አንጻር ከብዙ ነገሮች አንጻር ይሄ የተወገዘ ተግባር ነው። በኢትዮጵያ ማንም ሊቀበለው የማይችል ነው። ሁለተኛ የሴቶች እግር ኳስ ኢብን እንዲጠላ እያደረጉት ነው። ልጆቻቸው የሴቶች እግር ኳስ መጫወት ቢፈልጉ እንኳን በዚህ ምክንያት እንዳሄዱ የሚከለክሉ ወላጆች እየበዙ ነው፣ እንዳይሄን ነገሮች እየተመለከቱ በመሆኑ ምክንያት ማለት ነው። እና ይሄ ነገር አሁን በቃ ሊባል ይገባል። በነገራችን ላይ የሴቶችና ሴቶችና ማህበራዊ ጉዳይ ሚኒስቴርም ጉዳዩን ይዞታል። ከነ ድምፅ ከነ ቪዲዮዋቸው ተይዞ አሁን በግ ክትትልና በምክር የሚታለፉ በምክር በግ የሚጠየቁት በግ እንዲጠየቁ ለማድረግ ከፍተኛ እንቅስቃሴ እየተደረገ ነው ያሉ እና ይሄ እጅግ አሳሳቢ ተግባር ቀጥሏል። በነገራችን ላይ ግርሜ፣ ምናልባት ለቲክቶክ እና ዩቱብ ላይ ላሉ አድማጮቻችን ይሄ ሰሞኑን የወጣ አዲስ ቪዲዮ ነው፣ ግን ፎቶን ብቻ እናሳያቸዋለን። ለአድማጮቻችን ፎቶን ብቻ እናሳያቸዋለን።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 ከባድ ተጽዕኖ እንደፈጠረ በሚመለከት አሁን ውጭ ሀገር ነው ያለችው። እሱን በሚመለከት ትናንት ከምን ያህል ጌታቸው ጋር በነበራት የቲክቶክ ቆይታ ያስቀመጠችው ነው። ተጫዋቾችም አሉ። እኔ በግልጽ አጋልጣለሁ። የተናገርኳት ልጅ ደግሞ አለች። ስለዚህ በግልጽ አጋልጣለሁ። እምቢ ካላችሁ አሁንም፣ አሁን አይደለም እዚህ ስለወጣው ሳይሆን ሀገር ቤትም ሆኜ ስንቶቻችሁን የተናገርኩኝ ልጆች አላችሁ። ደግሞ እኮ የማያፍሩ ሴቶች ናቸው፣ የማያፍሩ ለመውራት እንኳን የማያፍሩ ሴቶች። በግልጽ እኔ ሴት ነው እንደዚህ መሆን የምፈልገው ሴት ናት የምትመችኝ፣ የምትል ተጫዋች አለች። እባካችሁ እናንተ ልጆች፣ ስማችሁን ከማጋለጤ በፊት እባካችሁ፣ ትውልድን አድኑ። ምን እባካችሁ፣ በቃ እነዚህ ልጆች ኳስን ሊያበላሹ ነው የሚገቡት። ስለዚህ እራሳችሁ

ተስተካክሎ አስቸኳይ የተባለ የጥንቃቄ ምልክትና እንዲሁም ደግሞ የአዲሱ የበሽታ መንስኤ በይፋ ታውቋል። ልንገራችሁ የበሽታው መንስኤ ማርበርግ ቫይረስ መሆኑ እንግዲህ መለየት መቻሉ ጤና ሚኒስቴር በይፋ አስታውቋል። ጤና ሚኒስቴር በደቡብ ኢትዮጵያ ክልል በጂንካ ከተማ የሄሞራጂክ ፊቨር በሽታ መከሰቱንና እንዲሁም ደግሞ የበሽታውን ምንነት በማረጋገጥ ላይ መሆኑ እንግዲህ ከሰሞኑ መግለጹ የሚታወቅ ነበረ። ሚኒስቴሩ እንግዲህ በዛሬው ዕለት ባወጣው መግለጫ የበሽታው መንስኤ ማርበርግ ቫይረስ መሆኑ እንግዲህ አስታውቋል። በዚህ መሰረት የበሽታው ምልክት የሆኑት በአፍ አፍንጫ፣ እንዲሁም ደግሞ ሌሎች የሰውነት ክፍሎች የመድማት ትኩሳት፣ ማስቀመጥ፣ እንዲሁም ደግሞ ማስመለስ ምልክት ሲኖር ወደ ሕክምና ተቋም እንግዲህ በአፋጣኝ መሄድና በወቅቱ የላቦራቶሪ ምርመራ ማድረግ እንደሚገባም ጤና ሚኒስቴር አስቸኳይ የተባለ የጥንቃቄ መልእክት እንግዲህ አስተላልፏል። እናንተም ይህንን መረጃ ለሌሎች እንዲደርስ ታዲያ ሼር በማድረግ የበኩላችሁን እንድትወጡ በትህትና ጠይቃል። እመኑኝ የአርሲ ኦርቶዶክሳውያን ራሳቸውና ያጠፉ የሚል መግለጫ በቅርብ ጊዜ ጠብቁ። ችግራችን ምን እንደሆነ ታውቃላችሁ። የእርባታ ዶሮ ጥራጥሬ ሲጣልላቸው ግር እንደሚሉት አንዳንድ ጉዳዮች ላይ የማይመለከቱን ነገሮች ላይ ግር እያልን ነው። ችግር ያመጣ ነው። ወገባችን እስኪ ጎብጥ ድረስ አጀንዳ የተቀበልን ነው። ለችግሮቻችን መፍትሄ ማምጣት ያልቻለ ይህን ታምናላችሁ? ግን እስቲ ዛሬ በዚህ ሰዓት የቁስቋምን ባዓል እመቤታችን ከስደት መመለሷን በዓል እያከበርን በዚህ ሰዓት በራሳቸው ዜጋ የተሰደዱ ያዘኑ የደሙ ያለቀሱ የተጨፈጨፉ ኦርቶዶክሳውያንን እናስርስ እችን ብቻ በማድረግ እመቤታችን ሆይ ወላዲታ አምላክ ሆይ፣ የቁስቋሟ እመቤት፣ የግሸኗ ማርያም ሆይ የአርሲ ኦርቶዶክሳውያንን ከስደታቸው መልሻቸው ከሐዘናቸው አጽናኛቸው አረጋጊያቸው፣ ሐዘናቸውን በደስታ ለቅሷቸውን በሳቅ ቀይሪላቸው ብላችሁ ዛሬ ኦርቶዶክሳውያን እነሱን እናስብ። በተሳለምንበት ታቦት ፊት፣ በቆምንበት ሁሉ ደብር፣ በሄድንበት ጉባኤ ሁሉ ዛሬ ይህን በዓል ስናከብር እኚህን ኦርቶዶክሳውያን እናስባቸው። እስቲ ድንግሎ፣ እባክሽን ብለን እናስባቸው ከልጅሽ ከወዳጅሽ ከአምላክሽ ከመድኃኔዓለም እባክሽን ለምኝላቸው ብለን እንጸልይ። እቺን የወንድማችሁን መልእክት ኦርቶዶክሳውያን እባካችሁን ሼር፣ ኮፒሊንክ፣ ሪፖስት በማድረግ ሳትደክሙ ሳትደክሙ ለብዙዎች በማድረስ ዛሬ ኦርቶዶክሳያን እነሱን እናስብ። አመሰግናለሁ። ማቴዎስ ቆለጦ እያልኩ ነው። አቡነ ማቲያስ ቆለጦ እያልኩ ነው። እኩል ለና ሁላችሁም ኮሜንት ላይ ብፁዕ አባታችን ቡራኬዎት ትድረሰን እያላችሁ ቡራኬ ከአባታችን እንቀበላለን ማለት ነው። እንደነዚህ አይነት ሰዎች ቅጥረኛ አጀንዳ አስቀያሪ ይባላሉ። ሚሊየን ገንዘብ ነው ይዘው ፈሰስ የሚደረግባቸው ባለሀብቶች፣ የተለያዩ ሰዎች ስማቸው ሲጠፋ በክፉ ነገር ሲነሱ ገንዘብ እነዚህ ሰዎች ላይ ኢንቨስቲ ይደረግና የሰው ደግሞ በቀላሉ አቴንሽኑን መቀየር የሚችለው በሃይማኖት በሃይማኖት አባቶቹ በቅዱሳን በሰማያታት በእንደነዚህ አይነት ዙሪያ ቢነካበት አቴንሽኑን ወደዛ እንደሚቀይር ስለሚያውቁ አቴንሽን ማስቀየሪያ ነውና ቅጥረኛ ተከፋይ ናቸው፣ ባይዘው እነዚህ ሰዎች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንም ለቤተክርስቲያን ተጽዕኖ ፈጣሪ የሆኑ ሰዎች ወይም ደግሞ ለቤተክርስቲያን የሚያስቡ የመሰሉ ሰዎችም ጭምር አሉ። በዚህ ወለገው ብዙውን የታዘብነው ስለሆነ ማለት ነው። ስለዚህ ለእንደነዚህ አይነት ሰዎች ቦታ አነስ አሁን የአርሲው ኦርቶዶክሲያ እንግድያ ጉዳይ እንደው በጣም እርግጠኛ ነኝ፣ አራት ሰዎች አምስት ሰዎች ናቸው አሁን ወጥረው ይዘው እየተከራከሩ ይህንን ጉዳይ ይዘውት ያሉት፣ እንጂ ብዙዎቻችን ከውስጣችን ጭምር አውጥተናል ማለት የሚቻልበት ደረጃ ላይ ደርሰናልና ለነዚህ አይነት ሰዎች ትኩረት አትስጡ። ገንዘብ ኢንቨስት ይደረግባቸዋል። በተለይም በኦሮሚያ ክልል ውስጥ በታችኛው አመራር ደረጃ ከቀበሌ አመራር፣ የወረዳ አመራር እውነት ነው የሚናገሩ። ይሄ በሚዲያ የሚተላለፍ ከሆነ ህዝቡ ይሰማል። ህዝቡ ተቸግሯል። መንግሥትና ሌላው አካል መለየት አቅቶታል። በአንድነት ነው የሚሰሩት፣ የተሳሰሩ ናቸው። ትላንትና 27 ዓመት ሲዘርፍ የነበረ አመራር እየበጠበጠን ያለው፣ ኦፊሻል እየበጠበጠን ያለው፣ ሲረጋጋ ምን እንደሚሆን ስለሚያቅ ነው። ይሄ የህዋትም ችግር እኮ ይሄን ሀገር ከተረጋጋች አገር ሰላም ከሆነ መንግስት ፋታ ካገኘ ምን እንደሚመጣ ይታወቃል። የሕግ ተጠያቂነት ነው የሚመጣው። ከሕግ ተጠያቂነት ነው ማንም አይድንም። እርሶም ብሏል። እኛም ይህንን ሐሳቡን እንደግፋለን። ስለዚህ የኢትዮጵያ ህዝብ ሰላም ይፈልጋል። የኢትዮጵያ ህዝብ ለውጥ ይፈልጋል። የፈለገው ለውጥ ነው የመጣው። ልጁን ገብሯል። ደሙን አፍሷል። አሮጊት ሽማግሌ ሞቷል። ይሄ የልጆቻችን ዋጋ በከንቱ ማንም እንደፈለገ መጫወቻ እንዳይሆን መንግስት መጠናከር አለበት። የህግ የበላይነት መከበር አለባቸው መከበር አለበት። የዜጎች ደህንነት ከምንም በላይ መጠበቅ አለበት። አመሰግናለሁ ክቡሩ ጠቅላይ ሚኒስትር። በሁለት ጥይት ተመታ፣ በገጀራ ቆስላ፣ ድጋሚ አታቃስቺ ዝም በይ የምትባል የስምንት ዓመት ህፃናት ተሰምማችሁ ድምፅሽ እንዳይሰማ መጥቶው ይገድሉሻል የምትባል ሕፃን፣ ገና በጨቅላነቱ እግሩን ያጣው ሕፃን አያሳስባችሁ? ወላጆቻቸው የት እንደሄዱ ግራ ይገባቸው እናቶች ልጆቻቸውን በጀርባቸው አዝለው በጥይት ሲረሸኑ ነው አያሳዝኗቸው? የእነሱ ህመም ካላሳመመን የነሱ መቁሰል እኛን ካላደማን፣ ቪዲዮን እንግዲህ እንደተመለከታችሁ ነው ሀገራችን ኢትዮጵያ ምን አይነት ደረጃ ላይ እንደደረሰች መመለከት ይችላሉ። እንግዲህ ሌዝቢያንነት እየተስፋፋበት ያለ ነገር እየተመለከተን እንገኛለን። የሴቶች እግር ኳስ እንግዲህ በእንደዚህ አይነት ነገር መጨመላለቁን እየተመለከተን እንገኛለን። አሰልጣኞች፣ ሴት አሰልጣኞች፣ ዳኞች ጭምር እንዳሉበት ይህ ነገር እየተመለከተን እንገኛለን። እና እግዚአብሔር አምላክ ደጉን ጊዜ ያምጣልን። በእውነት የሚያስፈራ ጊዜ ላይ እንደደረሰን ይኸው የተለያዩ ማስረጃዎች እያስመለከቱን ይገኛሉ። በደቡብ ክልል እንግዲህ በሽተው ቀጥሏል። በሰሜኑ ጦርነት ነው። በምዕራብ በኩል ኦርቶዶክሲያን ባለማተቦች የተለያዩ የተለያየ ሃይማኖት ተከታዮች እንደ በግ እየታረዱ ነው። በተለያየ ቦታ ሰላም የለም። እግዚአብሔር አምላክ ደጉን ጊዜ ለኢትዮጵያ ያምጣልን። እንደነዚህም ደግሞ ቅስም ሰባሪ ዜናዎችን እየሰማን እንገኛለን። አላስፈላጊ ሴት ለሴት ጾታዊ ግንኙነቶችን እየተመለከተን እንገኛለን ማለት ነው። እግዚአብሔር አምላክ ደጉን ጊዜ ያምጣልን። አሪሲ ለሚፈሰው ደም አሁንም ቀጥሏል። ነገር ግን አባቶቻችን አሪሲ ድረስ በመጓዝ እንግዲህ ለነዚህ ኦርቶዶክሲያን ባለማተቦች ድጋፍ ማድረጋቸውን ጀምሯል። እንግዲህ ያ ያደረግነው የሶሻል ሚዲያ ተጋርሎ እንግዲህ እነዚህ አይነት ለውጦችን እያመጣ ይገኛልና አሁንም መብረታት መክፋት አለብን ብዬ አስባለሁ። እንግዲህ ወንድሜን ባሮክ የሚያስተላልፈው መልክ አጀንዳ ተሸክመን ተሸክመን ተሸክመን እንደ አህያ ደክሞናልና አጀንዳ የማንቀበልበት ጊዜ ላይ መድረስ አለብን ብዬ አስባለሁ። አንዱን ትተን አንዱን አንዱን አንዱን እግዚአብሔር አምላክ ለኛም ደጉን ጊዜ አምጣልን ነው ማለት የምንችለው። ኦርቶዶክሲያን አዳዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ላይክ፣ ሼር፣ ሰብስክራይብ ማረጋችሁና ይዱልን ቤተሰብ አትርሱ።